ግር ያደለም! ብዙ አይቻለው። ካለፈው ህይወቴ ትምህርት ወስጃለው። ካለፈው መልእክት ያለፈውን ነገር አስቦ አያስተባብልም፣ ማስተባበልን ይቃወማል። ግን ደግሞ ያለፈው ነገር ላይ እንዳንቀር፣ ወደፊት እንድንሻገር፣ በይቅርታና በፍቅር እንድንሆን የሚመክር ከትዳሬ ውጪ ነው ልጅ የወለድኩት። ጥቂት ከማይባሉ ወንዶች ጋርም የወሲብና የፍቅር ግንኙነት ነበረኝ። አንሶላም ተጋግፍ ተጋፍፊያለው። ከዚያም ሲበቃኝ ይሰለችኛል፣ ሌላ ደግሞ እቀይራለው። አበሬያቸው ከመሆናቸው ወንዶች ጋር መልካቸውን እንኳን በቅጡ አላውቃቸውም ያለችው ዘሪቱ ከበደ በበርካቶች ትችት እንዲሁም አድናቆት እየተቸራት ይገኛል። ያኛውን ዓለም ያስተሳሰብ ያኗኗር ዓለም አለ። በተለይ ከእግዚአብሔር ጋር ጠበኛ የሆነ ዓለም አለ። ከዛ ይህን መሰል ሀሳቦች እንዴት በዚህ ልክ ታውጣለች? የድሮ ታሪኳም ከሆነ ተምራበትም ራሷን ለውጣ ከሆነ ራሷን መለወጧን ማመስገን እንጂ እንዴት ለቀድሞ ባሏና ለልጆቿ ክብር ስትል ይህንን በመጽሐፏ ላይ ታሰፍሯለች? ዝም አትልም? ያሉ በርካቶች ሲሆኑ በተቃራኒው ደግሞ ዘሪቱ ከበደ በሰሞኑ ባሳተመችው መጽሐፏ ላይ የሕይወት ታሪኳን ስትናገር ብዙ ሰው የማይደፍረው ያሳለፈችው ጥሩ ያልሆነው ታሪኳን አብራርታ የጻፈች ሲሆን እንደዚህ አይነት ነገሮች እጅግ ትንሽ በሆኑበት ይህን የሚያደርግ ብዙ በማይኖርበት ሀገራችን ኢትዮጵያ፣ እንዲሁም ማህበረሰብ ውስጥ በግልጽ ያለፈችበትን መንገድ መናገሯ ለብዙዎች አስተማሪ ነው። አብዛኞቻችን የአደባባይ ጨዋ ስለሆንን እንዴት ብለን በቀላሉ እንተች ይሆናል በሚል የደገፏትም አልጠፉም። ይህንን መጻፏ ይህንን ታሪኳን መናገሯ ትውልድን ይቀርጻል። ደፍራ መውጠቷ የብዙዎች ህይወት ነው እና ከዚህ ይማራሉ በማለት ነው ዘሪቱን የደገፏት። ሚለቀስ ቢተከዝ ትርፉ መጎዳት ነው፣ መቻል ያሳልፋል፣ እሱ ነው የሚሻለው። ከዘሪቱ ጋር የህይወት ዋጋ በተለይም በዝናዋ የተደበቀ ከባድ መም እንደተፈጠረባት ነው የነገረችበት ድርጊቷ ኮርታ ተመጻድቃ አይደለም፣ የእውነት ጠንካራ ሴት ናት። ስለዚህ በዚህ ምክንያት ነው ይህንን ሁሉ መከራዎችን አልፋ ይህንን በተለይም ከብዙ ሰዎች ጋር የፍቅር ግንኙነት ነበረኝ፣ ከብዙዎቹ ጋር መልካቸውን ጭምር አላቃውም ያለችበት እጅግ ውስብስብ ህይወትን አልፋ እዚህ መድረሷ ልትመሰገን ይገባታል ያሏትም አሉ። ዘሪቱ ቃል በቃል ደግሞ የቱጋነው ይህንን ያወራችው የቱጋነው ብዙ ፍቅረኛ ነበረኝ ያለችው የቱጋነው ብዙ የወሲብ ግንኙነቶች ነበሩኝ ያለችው በሚልም ጥያቄ ያነሱ ሰዎች አሉ። በግልጽ እንደሚታየው በመጽሐፏም ቃል በቃል በግልጽ የሐሳብ ምልልሴና ከቅርቤ ካሉ ጥቂቶች ጋር ምናልባትም የፍቅር ሱሰኞች የሚባሉት አይነት ሰው እንደነበርክ ብዙ ጊዜ ነግሬያቸዋለሁ ትላለች። በተለይም ከደረስኩበት ጊዜ ጀምሮ የፍቅር አድናቂ ሮማንቲክ የሚባሉ ሰዎች አይነት ነበርኩኝ። የፍቅርን ስሜት የምወድና የምፈልግም ነበርኩኝ። ሆኖም ግን አካላዊ ወደ ሆነው ግንኙነት ለመግባት የማልደፍርና የምጠነቀቅ ነበርኩኝ። ያም የሆነው እስከ ኋለኞቹ ዓመታት ድረስ ነበር ብላለች እጅጋ ልብ ማለት የሚያስፈልገው እስከ ኋለኞቹ ዓመታት ለ ፍቅር በተለይም ተግባርን ለሚፈልጉ ከወሲብ ጋር የተገናኙ የፍቅር ሂደቶች ላይ እንደማትሳተፍና ከቅርብ ጊዜ በኋላ ግን ከዚያን ጊዜ በኋላ በስፋት እንደምትሳተፍ ትገልጻለች። በግልጽ የሐሳብ ምልልሴና በቅርቤ ካሉ ጥቂቶች ጋርም ምናልባትም የፍቅር ሱሰኞች የሚባሉት አይነት ሰው የነበርኩ ሳሎን እንደማልቀር ተናግሬ አውቃለሁ። በተለይም በመጀመሪያ የመቀራረብ ጊዜ ውስጥ የሚፈጠረውን ከፍተኛ የስሜት ድምቀትና አዲስ ሰውን በፍቅር ስሜት ውስጥ ስናውቅ ያለውን አስማጭ ጊዜያዊ ደስታ ያለ ልክ እወደው ነበር ትላለች። አዲስ ዓለም በመተዋወቅ ውስጥ ያለውን የአሳሽ ኤክስፖለር ደስታና ጉጉትም ተከትዬ ጥቂት የማይባሉ የጾታ ተቃራኒዎቼን ህይወት ጎብኝቼ ወጥቻለሁ ብላለች። ጥቂት የማይባሉ የጾታ ተቃራኒ በተለይም ተቃራኒዎችን ህይወት ጎብኝቻለው ማለት ትርጉሙ ሲፈታ ከሌሎች የተቃራኒ ጾታ ማለትም ከወንዶች ጋር ከብዙ ወንዶች ጋር ጥቂቱ ከማይባሉ ወንዶች ጋር የፍቅርና የወሲብ ግንኙነት ነበረኝ ማለት ነው። ጭንቁ፣ አሳሳቢው፣ አጓጊው የሚያደርገው እርግጠኛ ያለመሆን ስሜት በነገሮች ግልጽነት ሲረግብ ነው። ተመስጦዎች ወይም ደግሞ መስጦን የሰነበት ነው። ሰው ለመጀመሪያ ጊዜ ያለምንም አጋዥ ስሜት ስንመለከተውና ከማንም የተለየ እንዳልሆነ ሳስተውል የሚፈጠረው ጭርታና ባዶነት ከባድ ነበር። እወድ የነበረው እራሱን መውደድ ስለነበረ አብሮኝ ካለው ሰው ትክክለኛ ማንነት ጋር የምተዋወቀው በተለይም ሲያከለፈልፈኝ የነበረው ስሜት መጥፋት ሲጀምር ነው ትላለች። ሲያከለፈልፋት እንግዲህ የማታደርገው ነገር የለም፣ ከወሲብ ግንኙነቶች ጀምሮ ማለት ነው። መልካቸውን እንኳን አጣርቼ የምመለከተው ያን ጊዜ እንደሆነ አስታውሳለሁ ትላለች። አብራቸው የምትሆናቸውን ወንዶችን መልካቸውን እንኳን ልብ ብላ እንደማታያቸው ነው በመጽሐፉ የገለጸችው። ውስጤ ለጓጓለት ስሜት ስል ካክቦና ኳክሎ የተቀበለው ሰው ስሜቱ ወይም ስሜቴ በረገበ ጊዜ እርቃኑ ይገለጥና ከዚያ ሰው ጋር የሚያስቀጥል አቅም አጣለው። እውነት ሳይሆን ወረት እንደነበረ በደረስኩበት ጊዜ ሁሉም ነገር ገለባነቱን በመጋፈጥ ከጊዜያዊነቱ የተነሳ የጠለቀ ትርጉም በመፈለግ ፋንታም ከሚቀጥለው ሰው ጋር የተሳካ እንደሚሆን ተስፋ በማድረግ ደጋግሞ የፍቅርን ስሜት ከፍታና ዝቅታን አይቻለው ብላለች። በተለይም በጣም ጓጉቼ የነበረው ስሜቴ ሲረግብ ሲሰለቸኝ ከዛ በኋላ በደረስኩበት ጊዜ እነዛ ስሜት ያ የወረት የጊዜያዊ ስሜት ሲሰማኝ ከቆየ በኋላ የምፈልገውን ካገኘው በኋላ ሰውየውን ልብ ብዬ ስመለከተው የማልፈልገው በፍቅር ደረጃ የማልፈልገው አይነት ሰው ነው በማለት ነው ዘሪቱ በዚህ መጽሐፏ ላይ የምትገልጸው። ሚስት መሆን ያስተማረኝ የለም ብላለች በመጽሐፏ። ድምፃዊ ዘሪቱ ከበደ ከልጅነት እስከ ልጅነት በተሰኘው መጽሐፏ በርካታ አነጋጋሪ ጉዳዮችን ይዛለች። ከወሲብ ቅሌቶች ጋር በተገናኙ ዘሪቱ ሚስት ስለመሆን ያነሳቸው ሀሳብም እንዲህ በቀላሉ የሚረሳ አይደለም። ወቀሳ አይደለም ሳይሆን አይቀርም የምለው እውነት እንጂ ምን አልባት እኔ ያደጉበት ቤትና አካባቢ አስተምሮኝ ወይም እንደ ሴት የሚጠብቀኝ በቂ ነገር ሰጥቶኝ እኔም ባለማወቅ ገፍቼ ሊሆን ይችላል። ነገር ግን አሁን ለሌሎች ሊሆንላቸው ይገባል የምለው አይነት ግልጽ ትምህርት የሰጠኝ አካል አልነበረም። ልጆኝ ስለ ሚስትነት ነው ያለችው። በዚህም ይመስላል ከትዳሯ ውጪም ጭምር ልጅ የወለደችው። እንግዲህ በርካቶችም የዘሪቱ ከበደ ሕይወት በዚህ መልኩ ከነበረ ልጆቿስ የሚል አጠራጣሪ ጥያቄን እያነሱ ይገኛሉ። በቀጥታም ቢሆን ግን በተዘዋዋሪም አደራ ያለችኝ ነፃ ሴት ማለትም ከወንድ ኢኮኖሚያዊ ጥገኝነት ውጭ የሆነች ሴት እንደሆን ነበረ። በዚህ መልኩ ነበር ያደግኩት እንጂ ሌሎች ነገሮችን ልብ የምል አልነበርኩም ብላለች። ዘሪቱ ከበደ የወሲብ ቅሌቷን በመጽሐፏ በመግለጿ በርካቶች የደገፏትም እየተቃወሟትም ይገኛሉ።